እንቆቅልሽ እንቆቅልሽ እንቆቅልሽ እንቆቅልሽ አሁን እንቆቅልሽ ተከታታይ የራዲዮ ድራማ የሚቀርብበት ሰዓት ነው። ደራሲ እሱ ባለው ይርጋ፣ አዘጋጅ አልማዝ ቸኮለ። እንቆቅልሽ። ባለፈው ሳምንት እሱ ቀውሱ እንኳን ለአዲሱ ዓመት አደረሰ ተብሎ የአበባ ስል ተሰጡ ያውቃል። ቢሰጡኝም አልቀበልም። እንዴ፣ ለምን? ለአዲሱ ዓመት እንኳን አደረሳችሁ ለማለት አበባ ስለው መሸጥን ከየት አመጣችሁ? በእኛ በኢትዮጵያውያን ወግና ባህል መሰረት የሚታወቀው ሴት ሕጻናት እንግጫ ነቅለው በየዘመዶቻቸው ቤት በመሄድ ያንን እንግጫ እንቁጣጣሽ ብለው ሲሰጡና በየአመቱ ያምጣሽ የሚል ምላሽ ሲያገኙ ነው። ከዚህ አለፍ ሲልም ሕጻናቱ የታላላቆቻቸውን ጉልበት ስመው ምርቃት ሲሸለሙ። እንዴ፣ እሱ ቀብሶ ምርቃት ደግሞ እንዴት ነው ሽልማት የሚሆነው? ለአንተ አይነቱ ሰው አይሆንም እንጂ፣ በድሮ ጊዜ ትልቁ ሽልማት የታላላቆች ምርቃት ነው። አባትሽ እንደ ሌሎቹ ወንዶች መጠጥ አብዝቶ ሳይጠጣ ደግ አደረገ። መጠጥ ምን ያደርግለታል ብለሽ ነው? አረ ምንም አያደርግለትም። ይልቅም፣ አየ ስሚንቶ ጭኑ የተገለበጠው መኪና ጉዳይስ እንዴት ሆነ? መኪናው ኢንሹራንስ ነው ምንድነው የምትሉት ነገር ያልተገባለት ነው ተብሏል። ያ ማለት እኮ የእኛም ስሚንቶ ከሰረ ማለት ነው። ለእኛ ካላለው፣ እንግዲህ ክሰር እንጂ ምን እናደርጋለን። እሱ ፈጣሪ ይሰጣል፣ ካልፈለገ ደግሞ ይነሳል። እኔ እኮ ስጋቴ በዚህ ምክንያት አባዬ እንዳይበሳጭ ነው እንጂ ነጋዴ ሰው አንዴ እያተረፈ አንዴ ደግሞ እየከሰረ ነው የሚሰራው። አባትሽ እንኳ እንዲህ በቀላሉ የሚበሳጭና ተስፋ የሚቆርጥ ሰው አይደለም። እማዬ አቤት። ከአባዬ ጋር ግን እንዴት ነው የተገናኛችሁት? አይ አንቺ ልጅ እንዴት አመሸሽ? ምን እያንጎራጎርሽ ነው ነው? ወይስ በስተርጅና ፍቅር ይዞች ነው? እኔ ከብዙዬ ጋር የእናት ሁለታዋ እያልኩ ነው። አንተ ምን ነው ደግሞ በዚህ እድሜ የምን ፍቅር አመጣህብኝ? እናትሽ ትዝ ብለውሽ ነው? እረ አይደለም፣ የራሴው ሁለት አልባ እናትነት ትዝ ብሎኝ ነው። አልገባኝም፣ ምን ማለት ነው? እናቱኝ ለልጅ ምንም አይነት ሁለት አለማዋሪያ ያሳዝነኝ። ልጅሽ ሞታ የለ አው። ግን በህይወት እያለችም እንደ እናትነት ውለት አልዋልኩላትም ነበር። እትዬ ተዋቡ ዛሬ ምን ሆነሻል? ምን ሆንኩ? ምን ሆንኩ? ልጅ የሞተችው ገና እንደወለድኳት በአንደኛው ቀኗ ነው አላልሽኝም ነበር? ማ ማ ማ እኔ የሱ ቀውሱ ባለፈው ሳምንት ያየነውንና የሰማነውን በቀጥታ ማድረግ ዘመናዊነት ስለሚመስለን የሰውን ይዘን የራሳችንን መጣላችንን አስረግጦ ነግሮናል። ዛሬ ደግሞ በክፍል ስድስት ምን ይለን ይሆን? እንደሚከተለው ይቀርባል። ቆይ ግን አቶ መሀሪ የአካል ጉዳተኛዋን ልጅ ከእናንተ ጥቁር ደም ጋር ምንድን ነው የሚያገናኛት? እሷም የሟች ዘመዶች ወይም የእኛ ጠበኞች ልጅ ናት ብትሆንስ መቼም ይቺ አካል ጉዳተኛ ልጅ የዘመዶቿ እንደምትመለስብኛለች ብለው እንደማይፈሩ እርግጠኛ ነኝ እኔስ መቼ እሷን ፈሯት አልኩሽ እንዲህ እና ታዲያ ስለ እሷ መመስከሩ ያስፈራዎች ለምንድን ነው የእሷ ዘመዶች የት እንዳሉ ነገርኩሽ ማለት ለምስክርነት ወደዚህ እንዲመጡ ጠራዋችሁ ማለት አይደለም አሃ ከመጡ ደግሞ በእርስዎ ላይ አደጋ ሊያደርሱብዎ ይችላሉ። ለዚህ ነው የእኔን ሀገር፣ መንገድ ማለት ደመኞችን ወደ ራሴ መጥራት ነው ያልኩሽ። እንግዲያውስ ለምን እንዲህ አናደርግም? ምን እናድርግ? እኔ በዋናነት የምፈልገው በልጅቱ ላይ ያንን የመሰለ ዘግናኝ በደል ያደረሰባትን ጨካኝ ሰው በህግ የእጁን እንዲያገኝ ነው። እሱንም አኮ እኔም እፈልጋለሁ። እንዲህ ከፈለጉ ታዲያ የልጅቱን ቤተሰቦች አድራሻ ይንገሩኛ። በራሴ ላይ የሚመጣውስ መዘዝ አልታየሽም? እሱን ችግር የሚያቀልልን ሌላ አንድ ዘዴ ይኖረናል። ምንድን ነው እሱ? እኔ የልጅቱን ዘመዶች ካገኘውኝ እርስዎን ለምስክርነት አልፈልገውትም። በዚያ ላይ የልጅቱን የበፊት አድራሻ የጠቆሙኝ እርስዎ መሆኖትን ለልጅቱ ዘመዶች አልነግራቸውም። በአጭሩ የእርስዎንና የደመኞቹ ወንድ ብብቆሽ በነበረበት መልኩ እንዲቀጥል አደርጋለሁ። እሱ ካረክሽን የማሀገር የመንገሩ አይቸግረኝም። ስለዚህ እንገሩኝ። መጀመሪያ አንቺ ለአመታት ደብቂ የኖርኩትን ምስጢሬን ለልጅቱ ዘመዶችም ሆነ ለማንም ሰው እንደማትናገሪ ግን ቃል ግቢልኝ። ግን እርግጠኛ ኖት? እርሶ በማንም ላይ ወንጀል አልፈጸሙም? ልጄ አማኑኤል ይሙት ስልሽ በማንም ላይ ወንጀል አልፈጸምኩም። አማኑኤል የሚባል ልጅ አለሁት እንዴ? አዎ አሜሪካ የሚኖር አንድ ወንድ ልጅ አለኝ። አሀ የገነት ታላቋ ስለሆነ ነው በሱ ስም የሚምሉት? በሱ ስም መማል ስለሚቀናኝ እንጂ የገነትስ ታላቅ አይደለም። እሺ ለማንኛውም፣ እኔ ስለ እርስዎም ሆነ ስለ ቤተሰቡ ለማንም ሰው ላላወራ ቃል ገባለሁታለሁ። እንግዲያውስ እኔም ሀገሬን እነግርሻለሁ። እሺ እንገሩኝ። የምነግርሽ ሁሉንም ነገር ለባለቤቴ ከነገርኳት በኋላ፣ እኔ ደግሞ ለልጅቱ ጉዳይ ምስክር ባፋጣኝ ማግኘት ስላለብኝ የዘመዶቿን አድራሻ በአስቸኳይ ነው የሚፈልገው። እሺ ስልክሽን ስጭኝና በኋላ ከባለቤት ጋር ተመካክሬ እደውልልሻለሁ። እንኩ ይሄ የቢዝነስ ካርዴ ነው፣ አድራሻውም እዚሁ ላይ አለ። በቃ እንግዲያውስ በኋላ እደውልልሻለሁ። አድራውትን ጋሽ መሀሪ፣ ምንም ችግር የለውም። እደውልልሻለሁ ስልሽ በቃሽ። አመሰግናለሁ። ደህና ወይ። ዳግመ ገንዬ በና ስኔ በዚህኛው መንገድ እንዴ ለምን ፓስተር እኮ የሚቀርብም በዚህ ጋር ነው። እጭ እኔ እንቀው ሰውዬ ማግኘት አልፈልግም። ኢሳያስና አው የዚህ ሰውዬ ምላስ በጣም ነው የሚፈራው። እኔ ደግሞ እዚህ ከተማ ውስጥ በቁጥር አንደኝነት የሚያሳዝነኝ ሰው ቢኖር ኢሳያስ ነው። ውይ ይሄ ደግሞ ምኖ ያሳዝናል? አውቋበት አውቆ ማለት ያብዳ ይችላል። እብደት ምን ላገኝ ብሎ ነው አውቆ የሚያብደው? ታይም ሰልሽ። እንደውም ስለሱ ምን ተብሎ እንደሚወራ ታውቂያለሽ? እብድ መስሎ ለመንግስት የሚሰልል ሰላይ ነው ይባላል። ይሄ እንኳን እሸት ነው። በመንግስት ለመሰለል እብድ ምሆን ለምን ያስፈልጋል? አይገንዬ ሞኛቱኝ። እብድና ሰካራም የልቡን ስለሚያወራ ኢሳያስም የልቡን እያወራ ሊያስወራሽ የሚፈልግ የመንግስት ሰላይ ሊሆን ይችላል። እኔ ግን አይመስለኛል። ይምሰልሽ። እኔ ደግሞ ይመስለኛል። ቆይሽ፣ ሰላም ብልመለት እንደ ማንን ነው ሰላም ምትል ኢሳያስም? አዎ ኢሱ፣ እንዴት ነህ? ሰላም ነሽ ገነት? ስራ እንዴት ሶሻ? ሁሉም ሰላም ነው። አንተ እንዴት ነህ? እኔም ደህና ነኝ። ጓደኛሽ ምን ሆና ነው ከእኔ የምሸሽው? አንተን ትፈራሃለች መሰለኝ። ሰላም ልትል እኔ ኢሳያስ እኮ የአንቺን የትርፍ ስራ ሰዓት የምሻማብሽ ሰው አይደለም፣ ምክንያቱም ወንድ ነኝ። መፍራት ካለብሽ እንኳን መፍራት ያለብሽ እኔን ቀን አለቃሽ የሆኑ ሰዎች ማታ ባሎችሽ የምታረጊያቸው በራስሽ ና በስራ ለማትተማመኝ መሆኑ ማወቅ አለብኝ። የቢሮ ስራ በጭንቅላት እንጂ በጭኖች እንደማይሰራ እኔ ለአንቺ መንገድ ያለብኝ አይመስለኝ። አንቺ ኮኖች ለዚሁ ብ ዳረግሽ ቆይኒ ምን አልኩት። ና ነው የማሰደብሽ ይሄው በዚህኛው መንገድ ቀይ ሰኒድ እያልኩሽ አንቺ አለሽ ምን ማለቱ እንደሆነ ግን አልገባኝ። አንዳንዴ ማታ ማታ ከግርምሽና ከቢተው ጋር ኢንጆይስ አደርግ ስለሚያኝ እሱን ላንቺ ማቃጠሩ እኮ ነው። እነ ግርማ ጋር ናይት እየወጣች ትዝናናላችሁ? አልፎ አልፎ አሁን እንዝናናለን። ዓለም ዘጠኝ ናት ባክሽ፣ አስር ሞልታ አታውቅም። ሁሌ ተጨናንቀው መኖር ምን ያስፈልጋል ብለሽ ነው። ቢሆንም ግን ላንቺ አንዱን ብቻ አጥርቆ መያዙ ነው የሚሻልሽ። እሺ፣ ማንን ለያዝ? ቢተው እንደሆነ ባለትዳር ነው። ግርምሽም ቢሆን ልቡ ባንቺ ፍቅር ቅልጥ ብሏል። ሌላ ሴት አይፈልግም፣ ጀሪዬ እኔ እኮ ከዚህም ከዚያም ስንቲ ከሁሉ ያጣሁንሽ እንዳትቀሪ ፈርቼ። አትፍሬኔ ቆንጆ እኔ እየሩስ፣ ከሁሉም የማገኝ እንጂ ከሁሉም የማጣ ሴት አይደለሁም። ግን ግርማ የሚባለው ሰውዬ ቢቀርብሽ ይሻላል። ወይኔ ገኒዬ! ምንድን ነው እየሩስ? ኢሳያስ ተመልሶ ወደ እኔ እየመጣ ነው። ወይኔ ጉዴ! ወይ ይሰድበኛል ወይ ደግሞ ይመታኛል። ወይኔ ጉዴ! እስኪ አንቺ ተረጋጊ መጀመሪያ። ወይ ገኒ ደህና ዋሉ። ጋሽማሪ እንደምን ውለሃል። ማን ልበል ግን አንተን? የሚያስታውስኝ አይመስለኝም። እኔ ግን አውቀውታለሁ። የት ነው የምታውቀኝ? እዚሁ ባህር ዳር ውስጥ ነው። አንዴ ያስታውሱ ከነበር የተጣለብዎትን ግብር አላግባብ እንደሆነ ሲከራከሩ ጉዳዮትን የተመለከትነው እኛ ነበር። ይሆናል እኔ ግን አላስታወስኩም። ምልክት እንዲሆንዎት የተጣለብዎት ግብር ያኔ ሶስት መቶ ሺህ ብር ገደማ ነበር። እሱን ልክ ከዚያ እኛ ግን 50 ሺህ ብር ብቻ እንዲከፍሉ ነው ያደረግነው። አዎ መጀመሪያ ግን የተጣለብኝ ግብር አግባብ አልነበረም። ግን ደግሞ ጉዳዮት የተፈተው ከኛ ከግብር ሰብሳቢዎች ጋር ባደረግነው የግል ስምምነት እንጂ በአግባቡና በደንቡ መሰረት አልነበረም። ስለዚህ ስለዚህ ያንን ያህል ትልቅ ውለታ የዋለለትን ሰው እንዲህ በቀላሉ መርሳት አልነበረብዎትም ለማለት ፈልጌ ነው እኔ እኮ አሁን እያረጀሁ ነው እንኳን ስ ያሩቅን ይቅርና በቅርቡ ያደረግኳቸውንም ነገሮች መርሳት ጀምሬያለሁ። አቶ ማሪ ትልቋ ልጆት ገነት ናት አይደል? አዎ እሷንም ታውቃታለህ? ታዲያ የገነት አባቱ ነው። እንዴት አረጀው ይላሉ? አንተ አላረጀህም እያልከኝ ነው? እንደኔ እንደኔማ ማ እንኳንስ ሊያረጁ ይቅርና ገና ብዙ ሴት ያስረጃሉ። ባይነኝ ካልክሽ ይሁንልህ አሁን ወዴት እየሄዱ ነበር? እዚያ አካፌው ጋር እጅ ጀበና ቡና ልጠጣ ነበር። እዛ በልተዋል? ለልቻለሁ ባልበላስ፣ ልትጋብዘኝ ነበር? አዎና እርስዎ እኮ ያኔ በዚያ ግብር ሰበብ የዋሉልኝን ውለታ ስለረሱት ነው እንጂ ለእኔ በጣም ትልቅ ውለታ ነው። መቼም ውለታ ልዋልልህ ብዬ የዋልኩልህ ነገር የለኝም። እሱማው ግን ውለታ ማለት መቼም ቢሆን ያው ውለታ ነው። አሁንም እዚያው የድሮ መስሪያ ቤት ነህ የምትሰራው? እሱን ለቅቄ እሱን ከለቀክ ጥቅም ቀርቶብሃል። አይ እንደ እኔ ቢዝነስ ለሚያውቅ ሰው እኮ የትም ቢሮ ሂዶ ቢሰራ ጥቅሙን አያጣውም። በልሽ እኔ ቡና ልጠጣ ንሄድ የም አብረን እንሂድ፣ እኔም በዛው ምሳዬን እበላለሁ። ጥሩ ብለሃል። ና በልሽ እንሂድ። ሽር ሽርጉድ ለምኑ ነው ገንዬ? ቡና ማፍላት ደግሞ ማነው ሽር ጉድ ነው ያለው? ማየው፣ አይ በጠዋት ተዋበች አፍልታ ጠጥተን የለ? አሁን ደግሞ እኔ አፍልቼልሽ ትጠጫለሽ። ቡና ማረኝ አላልኩሽ? ለምንድን ነው ቡና ያፈላሽው? እንደውም አየው እኮ፣ እሺ እውነቱን ልንገርሽ እና የማታውቂውን ውሸት ከየት አምጥተሽ ልትነግሪኝ ነው ቡና ያፈላው ተረጋግተን ቁጭ ብለን ባለፈው የጀመርሽልኝን ያንችና ያባዬን የፍቅር ታሪክ እንድትቀጥልኝ ነው አ ቡና ጉቦ መሆኑ ነው እውነቱን ልንገርሽና ማየ የወንድምሽን ገዳይ ወንድም ማግባት ሚስጥሩ ፈጽሞ ሊገባኝ አልቻለም ታዲያ ካልነገርኩሽ እንዴት ብለሽ ይገባሻል እኮ አሁን ልትነግሪኝ ነው ንገሪኝ እሺ የአባትሽ ወንድም የኔን ወንድም ከገደለ በኋላ ከሀገር መሰደዱ ነግሬሻለሁ አይደል አዎ እሱንማ ነግረሽኛል ከዛም በኋላ የኔና የነም ሀሪ ቤተሰቦች ደም ተቃልተናል ማለት ነው እሱንም አውቃለሁ እኔን ያልገባኝ ያንቺ ደመኛሽን የማግባት ምስጢር ብቻ አባትሽ እኮ የኔን ወንድም አልገደለው ቢሆንም ወንድሙ ወንድምሽን ገድሎታል ይሄ ደግሞ በዚያ በእናንተ አካባቢ በጣም ከባድ ነገር ይመስለኛል የኛ አካባቢ የት ነው ያለው እሱንም አልነገራችሁኝ ታውቃለሁ መቼም ቅድም እኛና አባቶች ደም ተቃብተናል፣ ካልሽ ደም መመላለሳችሁም አይቀርም ጊዜ ልክ ነሽ። ከዛ መጥፎ ቀን በኋላ የኔ ዘመዶች ደም ለመመለስ፣ የማህሪ ዘመዶች ደግሞ ደም እንዳይመለስባቸው ኑሯችን ሁሉ የአይጥና የድመት ሆኗል። እማዬ፣ የእኔ ጥያቄ እኮ ከዚህ ሁሉ ውጥረት ውስጡ ናችሁ አንቺና አባዬ እንዴት ተፋቀራችሁና ተጋባችሁ የሚል ነው። ቡና የተፈላው እሱን ልነግርሽ አይደለም። ለማወቅ በጣም ዋጉቻለሁ ማለት ቅድም እንዳልኩሽ የኔ ዘመዶች ደማቸውን ለመመለስ ሲያደቡ፣ የመሀሪ ዘመዶች ደግሞ ይደበቃሉ። ከዛና አንድ ቀን መሀሪና ሌላኛው የኔ ወንድም ወንዝ ዳር ይገናኛሉ። ሁላቱ ደግሞ ሊጣሉ ነው። እንደ አጋጣሚ ሆኖ እኔ የዛን እለት ከወንድሜ ጋር ነበርኩ። ምን እያረጋችሁ? ያንን ቅድም ያልኩሽን ወንዝ እየተሻገርን ሌላ ሀገር ገበያ ነበር። እሺ። ወንዙ በደራሽዋስ ሲሞላ ሰው ሳይ ከብት ሳይል ግንድ ሳይል የማይወስደው ነገር የለም። ያን ዕለት ድንገት ሞላባ ሞልቶ፣ አብዛኛዎቻችን ወንዙን የምንሻገረው በወንዝ አሻጋሪዎች ትከሻ ላይ ተንጠቅላል። እሺ። የኔ ወንድም በራሱ የዋና ችሎታ ተማም ወደ ወንዙ መሀል እንደገባ፣ ውሃው ቁልቁል ይገፋው ጀመር። ወይኔ ጉዴ፣ ሊወስደው ነው ማለት ነው? አዎን። እሺ። ከዛ ከዛ ወንድሜ የውሃውን ግፊት መቋቋም አቅቶት በወንዙ መወሰድ ጀመረ። እናንተ ዘው ቆማችሁ አው ያችን ቅስ ሳስፋት አሁን ድረስ ያመኛል እማዬ። እሺ ቆይ፣ ከዚያ ወንድምሽ እንዴት ሆነ? ወንድሜን ወንድሜን! አረ፣ ሰው ያለ፣ አረ ድረስ፣ አረ ወንድሜን ተነጠቁ! ወንድሜ ምሉን ይናከልኝ፣ ምሉን ከዛ በዚሁ አደገ። ወንድምሽ ሞቶ ሞቶ ማይ ማይ ወንድምሽ በዚያ ኳን ከሆነ ሞቶ በጣም ያሳዝናል። ያለ ወንድሜ በጣም ብርም ቢሆን ተፋ። እንዴት ምክንያት ማሪ፣ በዚያ በሚያስፈራ ደረሻ ውስጥ ቀልቆ ገብቶ በወንድሜ ነፍስ በመለወጥ ስላዳነ አልገባኝም ማይ የአደራሸዋ ግልብጥብጥ ጥሎ ሞልቶ እያየ እዛ ወንዝ ውስጥ ዘሎ እስከመሃል ድረስ መግባት ማለት ነፍስን ለማጣት ካልሆነ በቀር አይሞከርም። አባዬ ግን ነፍሱንም ሽጦ ቢሆን የወንድምሽን ነፍስ አተረፈው አይደል? አዎ፣ የወቅቱን ሁኔታ እያየ ሰው ሁሉ ማመን ሊከብደው፣ አባትሽ የወንድሜን ሕይወት ሕይወቱን ሊሰጠው ወስኖ አትርፎልኛል። ዋ አባዬ፣ በጣም ኮረብህ ዝራቡኝ አባት የኔና አባትሽ ፍቅር ጅማሬ እንግዲህ እነን ይመስላል። ዋው ማየ፣ በጣም ይገርማል። እሺ ማየ፣ ቆይ ከዛ በኋላ የቤተሰቦቻችሁ በደም የመፈላለግ ጉዳይስ እንዴት ሆነ? እሱ እንደቀጠለ ነው አሁንም ድረስ። አዎ አሁንም ድረስ እንደቀጠለ ነው። እንዴ፣ አንቺና አባይ ታዲያ እንዴት ተፋቀራችሁና ለመጋባት በቃችሁ? እሱን ደግሞ ቡናውን ለጠጣና ነግርሻለሁ። እሺ እንኪ ማየ ቡናውን ግን ቶሎ ቶሎ ጠጪሽ። ለምን የቡና ስብሀቱ መፋጀት አይደለም የሚባለው? ቀጣፊ ለወሬ ቸኩለሽ ነው እንጂ ቶሎ ጠጪ የምትይኝ፣ ስለ ቡና ስብሀት አውቀሽ አይደል። አሁን የሁሉ ወጣት የእንግሊዝ ፕሪምየር ሊግ ላይ ሲያፈጥ ከሚሉት ምን አለ የራሱ የኑሮ ሊግ ላይ ቢጨነቅ። ሀገራችሁ የሁሉ የሰው ሀብት እያለ ደሀ ከሚባሉት የዓለም ሀገሮች ተርታ ስሟ በቀዳሚነት ሲጠራ፣ እናንተ ደግሞ በእንግሊዝ ፕሪምየር ሊግ መሪ የሚሆነውን ክለብ ለማወቅ ሰዓታት ላይ ትጎለታላችሁ። ማንቸስተር እና አርሰናል በሀገራችሁ ኢኮኖሚ ላይ ወይም በእናንተ ህይወት ላይ ቅንጣት ታህል ነገር ይጨምሩላችሁ ይመስል አርሴ ማንቼ ስትሉ ትላለን። ይሱ ቀውሱ። አንተ ግን የማን ደጋፊ ነህ? እኔ የባህሌ የቋንቋዬና የማንነቴ ደጋፊ ነ ምን ማለት ነው? ይሱ ቀውሶ። ማንቼ ማለት ምን ማለት? አርሴ ማለትስ ምን ማለት? ፕሪሚየር ሊግ፣ ቡንደስ ሊጋ፣ ሴሪያ፣ ላሊጋ ምንትስ ምንትስ ምን ማለት ናቸው? ይሱ ቀውሱ። ሁሉንም የአውሮፓ ሊጎች ታርፋቸዋለህ ማለት ነው ከሆነ ማቂ ነኝ አላውቃችሁ። እርግጠኛ ነኝ ማንቼን ግን ማወቅ ብቻ አይደለም ትደግፈዋለህ። እኔ የምደግፈው የራሴን ባህል ቋንቋና፣ ማንነት ነው ስላችሁ ለምን አሰሙኝ? ከእኔ ባህል ቋንቋና ማንነት ውጭ የሆኑ ነገሮችን ለምን ብዬ እደግፋለሁ? አርሴና ማንቼ ለእኔ ምን ናቸው? ማድሪድ እና ባርሴሎና ከኔ ጋር ምን የሚያገናኛቸው ታሪክ አላቸው። የቸልሲ ባለ ሀብት በሚሊዮን ከሚቆጠረው ሀብታቸው ላይ ለግልገል ጊቤ ወይም ለህዳሴው ግድብ ምን ያበረከቱት አስተዋጽኦ አላቸው? ሴልስ እሱ የሚያውቃቸው የማንቸውን አለቃ ቻፕማል ሰር አሌክስ ፈርጉሰን ነው። የአውሮፓ አሰልጠኞች ስም ከእናቶቻቸው አቶቻቸው የምትጠሩ ጎበዛዝት ሁሉ የራሳችሁን ቅድመ አያቶች ጥሩ ብትባሉ ግን መልሳችሁ አናውቃቸውም ይሆናል። በዓለም ላይ የነጻነት ተምሳሌት ያደረጉ ጀግኖች ስም ከመጥራት ይልቅ የአርሰናልን ተጫዋቾች ስም ከእና አሰላለፋቸው መዘርዘሩ ይቀላችኋል። መንግስቱ ወርቁ ወይም ደግሞ ይድነቃቸው ተሰማ የሚባሉ የሀገራችን የእግር ኳስ ጀግኖች ታውቃላችሁ ወይ ብትባሉ ስለ ፔሌ፣ ስለ ማራዶና፣ ሜሲ፣ ሮናልዶ ወይም ስለ ሴፕላተር ተውን አላችሁ። እናንተ ለመሆኑ እነማን ናችሁ? ተዋናያን መንግሥቱ ረታ እንደ መሐሪ፣ ልዕልት ሥነ ፀሐይ እንደ ዳግማዊት፣ ባንቻ አምላክ አዲሱ እንደ ገነት፣ ሕይወት ደምለው እንደ እየሩስ፣ ከፍ ያለ ውሸቴ እንደ ግርማ አሳሶ፣ መንግሥቴ እንደ ጥሩ ሰው እሱ ባለው ይርጋ እንደ ኢሳይያስ